ጊዜ ነው የአንተ ስም ከዚህ ከግድያ ጋር እና ከሌሎች ጋር ሲነሳ በኢንጂነር ስመኘው ጊዜ ተነስቷል። ኢንጂነር ስመኘው ተገሎ ነው ያንቀን መስቀል አደባባይም ጋር አለፍኩም። ሲጀምር የመጀመሪያው ሟች ስምንት ሰዓት አካባቢ ነው፣ ስምንት ሰዓት ተኩል አካባቢ ነው ሆስፒታል ሆኖ ህይወቱ ያለፈ። ለሞቱት መጽናናት እንመኛለሁ ነው በአጸደግነት ያኑሩልን። ሲል ግን አምስት ሰዓት አልሆነ። ከዶክተር አብይ መምጣት በኋላ ኑሮውን በመቀሌ አድርገል አገር አለኝ ማለት ትግራይ አለ። አሁን ሰበር ዜና የሚወድ መንግስት መጥቷል። የአማራ ክልል መሪዎች ኃላፊነት የሚሰማቸው አይደሉም። ቢሄነ ምነው ህዋት ብሄርተኛ አይደለችም አህዳዊ ነች የሚል አስተሳሰብ መጥቷል። ኦሮሚያ ላይ እኮ ያው አብይ ከትግሬዎች ጋር አትገናኙ ብለው እኮ ቀሰቀሱ ነበር። ሰው ህዋት ቅጥረኛ ነው ትባላለ እ ሊቀጥሩ ፈቃደኛ ቢሆኑ ደስ ይለኛል። ራስን እንደ አክቲቪስት ነው ወይስ እንደ ህግ ባለሙያ ነው የምታየው? አክቲቪስቷ ይመዝናል። ኢትዮጵያ ለሁሉም ሰላማዊ መሆን ካልቻለች፣ ሁሉም በእኩልነት ማስተናገድ ካልቻለች ማለት ምን ቅድመ ስራት አልችልም። ፖለቲካ እስረኛ እንዳይኖሩ የሚያደርግ ምንም አይነት ተቋማዊ ስራ አልተሰራም። እስካሁን ድረስ አደገኛ ሁኔታ ላይ እንደምንገኝ ነው ማስበው እና ፖለቲካ ላይ ጠቃሚ ሰራዊት በጣም የተዳከመ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 ሰውዩ ጠበንጃ ይዞ እየሄደ ነው እንደምትለው ሰው ክላሽ ይዞ እየሄደ ነው ብትል፣ ሴም ቲንግ ሜቢ ሌላ ነገር ሊሆን ይቻል፣ ሌላ አይነት ሊሆን ይቻል። ያዘው ሌላ አይነት ግን ጽናምስ በመቶ ትክክል ሽጉጥ ግን ብዙ አይነት ሽጉጥ ነው ያለው፣ አንድ ወጥ ሽጉጥ የለም። ኮልት አለ ንሚባል፣ ማካሮቭ አለ፣ ናምና አለ፣ እንደዚህ እንደዚህ። ቦምብ ላይ ስትሄድ ኤፍን ቦምብ ነው ያለው። ከዛ ቦምብ ይኖሩ ይሆናል ግን ጽናም በመቶ ኤፍን ቦምብ ነው ኢትዮጵያ ውስጥ ያለው። ፈንጂ ደግሞ ስንጠቀም ሲፎር ነው የሚጠቀመው ያለው ይሄ ነው። ስለዚህ ልቅድም እንዳልኩህ በጠመንጃ ተኮሰ ለማለትና በክላሽ ተኮሰ እንደማለት ቃሎቹ ኢንተርቼንጀብል ናቸው። ልክ ውሃ ለመናገር ሃይላንድ እንደምንለው ማለት ነው፣ በዘልማድ አሁን እንኳን ብዙ አይነት ውሃ እኮ አለ፣ ግን ያስሙ ኦልሬዲ ኤስታብሊሽ አድርጓል። ሶ እንትን ላሉ ሰዎች ግራ ላላቸው ምንም ይሄ ትንሽ እንኳን ንባብ ምናምን ያላቸው እዚህ ላይ ማለት ነው። ሶ ሳነብሉ ጊዜ ስለማይን ይህን ያወቁት ያለት ግን ለመሰረቱ ኔ ይህ ሰልፍ አይጠቅምም፣ አስተባባሪዎቹም ኃላፊነት የጎደላቸው ናቸው። ታይሚንጉም ጥሩ አይደለም፣ ለአደጋ የሚያጋልጥ ነው። አጠቅለ ሁኔታው የአራት አምስት ቀን በፊት ለትግራዊ ለአደጋ የሚያጋልጥ ነው ብዬ ነገር ታሰብበት ብዬ ማስታወሻ ጽፌ አምስት ቀን ቀንንም አልጻፍኩም ስለ ሰልፉ ያን ቀንም አልወጣሁም ወደ ሰልፉ አልሄድም ብዬ እንትን ብያለሁ። ከዛ ማእት ሰው እየደወለ ይጠይቀኛል። ማለት አነኛ ቲቪን ከፍቼ ነበርና የሆነ ነገር ስሰማው ድምጽ ምንድን ምናምን እያልኩኝ ሰው ይደውላል ሲደውል ላይክ እኔ ዝም አልኩኝ። አሁን እዛው ተካተሏል ነገር ከዛ ረፍት አጣ ጊዜ ሁሉ ጊዜ ሰው ለምን ዝም አልክ ምናምን ብሎ ደግሞ ጥያቄ ይፈጥርበታል። ላይ ዝም ብለም ነገሩ እኮ ጥያቄ ይፈጥር ነበረ። ስራ ላይ ስለነበረ ነው ዳኒል የአንቀን ምንም ያልጻፍ ፖስት ስላደረገው ስራ ላይ ነበር። ሜሴጅ ምናምን ለማስቆም ብዬ ነው ካልጀዜራ ደውሎ ትገባ ላስታየት ሰጣለሁ ሲሉ በዚህ ጉዳይ አስተያየት መስጠት አልፈልግም አልኳቸው። ያን ካልኩ በኋላ ግን ሜሴጅና ስልክ ሲበዛብኝ ጊዜ ያችን አንድ መስመር ጻፍኩኝ፣ ግን ቦምብ ፈንድቷል እና ግን ብዙ ምት ካበደ ነገር የለውም ማለት ያው ቀላል ቀላል ነው ምናምን ነገር ቀላል ጉዳት እንደደረሰው እንደዛ ነገር ብዬ ጻፍኩኝ። ከዛ እሱን እንትን ብዬ ከዛ እኔ አርፌ ልተኛ ነውኩ ማለት በቃ ፋይሉ ዘጋሁኝ። ሌላ ዙር ስልክ ጥሪ ነው ሚል ማለት ነው እና ታሪክ አጭሩ እንደዛ ነው። ኦሮሚያ ብሎገርስ ኔትወርክ ሚል ላይ ነው መጀመሪያ እና ኪያረግ በሚል ፌክ አካውንት ነው እንዲሰራጭ የተደረገው። እነዚህ ሁለት አካውንቶች በኦሮሚያ ኮሚኒኬሽን ቢሮና በኦሮሚያ በኦህዴድ ጽህፈት ቤት የሶሻል ሚዲያ ቲም በኩል ነው እንዲሰራጭ የሚደረገው ማለት ሰዎቹ ራሳቸው እናውቃቸዋለን እነዛን አካውንት ረን የሚያደርጉት ማለት እንደ ማኔጀር እንደ አድሚን ሆን የሚያደርጉት ያኛው ኦፒዶ ሶሻል ሚዲያ ቢሮ ነው ብዬ አለው። የኦሮሚያ ብሎገርስ ብሎገር ኔትወርክ የሚለው ደግሞ ያን ጊዜ በነበረው የኮሚኒኬሽን ቢሮ ኃላፊ ነው የኦሮሚያ ኮሚኒኬሽን ቢሮ ኃላፊ እነሱ እንደ አድሚን እዛ ላይ ያሉት ማለት እራሳቸው ልጆቹ ስለሚነግሩን ነው አስቀድመው ይነግሩን ነበረ መጨረሻ ላይ እብደቱ ሲመጣ

ሁለት ደቂቃ በፊት ነው የጻፈው ብሎ ማለት ነው። እንግዲህ በመንግስት ፈንድ በሚደረግ የሶሻል ሚዲያ ፔጅ ላይ ነው የሚያደርጉት እና ከዛ እንደሆኑ ምንጩ ስላወቅኩት ብዙም አልገረመኝም። ያው ራሴ የሴኩሪቲ ጥንቃቄ አድርጌያለሁ። ከዛ ባለፈ ግን ያው ምንጩ ስለምታውቀው ብዙም እንትን አይልህም። መልካም። የቦምቡ መፈንዳት ተከትሎ የተወሩ መንግስታዊ አካላት የተናገሯቸው፣ ከዛ በኋላ የተጀመሩ ክሶች፣ እርምጃዎች እንዴት ነው የምታያቸው? እሱ ነው ዳንኤል ምን ፌስቡክ ፖስት አደረገ ከሚለው ይልቅ በትክ መናገሪያ ሆናለት ወደፊትም ሊጣራ የሚገባው ወቡ ከፈነዳ ሰላሳ ደቂቃ ውስጥ ማለት ነው። በቃ እንግዲህ ጠቅላይ ሚኒስትሩ ከመስቀል አደባባይ ቤተ መንግስት ለመሄድ እና ለመግባት ከነ ፕሮቶኮሉ ምናምን ያን ያክል ጊዜ ይፈጅበት ይችላል። በብርሃን ፍጥነት የኢቢሲ ጋዜጠኛ መጥቶ የተሰራጨው ሰውየው ንግግር ምንድን ነው የነበረው? አንደኛ ሰዎች ሞተዋል አለ ሰው ግን በዛ ሰዓት አልሞተም ነበር። ቆስሎ ወደ ሆስፒታል ነው ሄደው። የፖሊስ ሪፖርት ማየት ትችላለህ። ምንድን ነው የመጀመሪያው ሟች ስምንት ሰዓት አካባቢ ነው ስምንት ሰዓት ስምንት ሰዓት ተኩል አካባቢ ነው ሆስፒታል ሆኖ ህይወቱ ያለፈው። ጠቅላይ ሚኒስትር አብይ ለሞቱት መጽናናት እንመኛለሁ ነው በአጸደ ገነት ያኑኑልን ሲል ገና አምስት ሰዓት አልሆነም። አሁን ያው ዝም ብሎ የግምት ወሬ ሊሆን ይችላል። ወይ ደግሞ ሌላውን ጥያቄ ልጠይቅ ትችላለህ ከፈለክ፣ እንዴት አስቀድሞ አወቀ ልትል ትችላለህ። ማለት እንግዲህ ልክ ለእኔ ላይ እንደከፈቱ ሆን ዘመቻ ማለት ነው። ሁለት ከዛ ቀጥለህ ሙያቸውን በመጠቀም ያቀናባበሩት በሰላሳ ደቂቃ ጊዜ ውስጥ ሰዎቹ ሙያቸውን በመጠቀም ያቀናባበሩ አፈንጆች እንደሆኑ እንዴት ታቅሙ ትችለው? ማለት ገና ምርመራ አልጀመረም እ በዛ ጊዜ ቁስለኛ የተነሳ ነው ገና ያለው ማንድ አፈነዳ አታውቅም። ምናልባት እዚያ ነበር አንድ ጸጥታ አካል እጁ ላይ ወድቆበት ፈንድቶ ውስጥ ከሆነ ሶስተኛ የግድያ ሙከራ አይደለም። ኤፏን ቦምብ ኢፌክቲቭ ሬንጁ 15 ሜትር ነው። ጠቅላይ ሚኒስትሩ ከ40 ሜትር ርቀት ላይ ነው የነበረው። ስለዚህ በኤፏን ቦምብ ሊገድል የሚያስብ ሰው ካለ ከጠቅላይ ሚኒስትሩ 15 ሜትር ርቀት ላይ መሆን አለበት። እሱ ራሱን በቂ አይደለም። ወደ 10 ሜትር ከዛ በታች መሆን አለበት። በደንብ ቅርብ መሆን አለብህ። ይህ ባለሙያዎቹ ጠይቃቸው ይነግራል። ስለዚህ የግድያ ሙከራን ብሎ የፕሮፓጋንዳ ዝማል ዝም ብሎ ፖፑላሪቲ ለመፍጠር ነው። በመሰረቱ እኮ ሰልፉም ራሳቸው ናቸው ያዘጋጁት። ህዝብ በራሱ ተነሳሽነት ያዘጋጀው ነው የሚል ሰርከስ መፍጠር ተፈልጎ ነው፣ የፖፑላሪቲውን ከፍ ለማድረግ ነው። የአስላልጣሞ መሰለኛ አቶ ለማ መገርሳም አልተገኘም። ያንቀን ካስታወስክ ቱ ምንድነው አላማው ምንድነው ማለት የግለሰብ ከልት ፐርሰናል ከልት ግንባታ የግለሰብ ሰብና ግንባታ እንደሆነ ስለተረዳውና ለውጥ ከሚሉት ነገር ጋር እንደማይሄድ ታስተዋለ ነው። ያ ነው መወያ መሆን ነበረበት። ከዛ ሲቀጥል ምርመራ እናደርጋለን ተባለና ተከረመ ተከረመ። እኛ ረዲ ሰማን የኦነግ ሰዎች ናቸው እንግዲህ ኦነግ ኮቴሽን ውስጥ አስገብትም ቱም ያው ኦነጋቸው ለማለትስ ምንድን ነው ድርጅታዊ ሰንሰለት ያስፈልጋል። አንድ ኦርሞስ ግ ኦነግ አድረገ ማለት አለም። ያ ይገባኛል። ኤኒዌይ ኮቷንኮት ራቸው ጋር ፖሊስ ውስጥ ያሉ ምንጮች የኦነግ ሰዎች ናቸው ብለው እንደለመደሙ ሰማን። ከወር በኋላ ገና ኦፍሻል አደረገም። ኦፍሻል አድርጉት ደጋግሜ ነው ተናገረ። ሌሎችም ተናገሩ። ከዛ ውስጥ ጭቅጭቅ ተፈጠረ። ከአንዳንድ ሰዎች ጌታቸው አሰፋ የግድ እዚህ መግባት አለበት ብለው ጠየቁ። ይን ኮንክሪት ነገር ነው። ነግ ሎቢ ያደረጉ ፕራክቲካል ፕሬዥር ተደረጉ ግን ክሬዲት ቢሲሆን ያሳጣዋል ተባለና በደንብ እሱ አልጠናቀቀም ነበረ። መግለጫ ሰጡ፣ ገለገለ ማለት ዜና ነው የለቀቁት፣ መግለጫ ሰጡ። ያፈነዱት እንደዚህ የምትባል ናይሮቢ ያለች ነች፣ ከኬንያ ያለች ነች ምናምን ብሎ የሆነ ቬግ ነገር ሰጡ። ያልተሞላ ነገር፣ የጎደለ ነገር እንዳለ፣ ከዛ ከረምረም ብሎ መጡና ጌታቸው ሰፋ ነው አሉ። ማለት አዲስ ፋይንዲንግ አዲስ ዴቨሎፕመንት ካለ ሊነገሩ ይገባ ነበረ። በእሱና በእነሱ መካከል ያለው ሊንክ ምንድነው? ተጨማሪ ሰውም አላመጡም። ቻርጆች ልታያቸው ትችላለህ። በዚህ መልክ ተድበስብሶ የቀረ ነገር ነው እና እኔ በእነዛ እዛ ላይ ያሉት ሰዎች ናቸው አፈነዱት የሚለው ሙሉ ሙሉ አላምነውም። ማለት ዞርቲንግ ድራማ ሊሆን ይቻል ሰልፉም ድራማ እንደነበረ ሁሉ ቦምቡም ድራማ ሊሆን ይችላል ቢሉ ማስቡ ድራማ ስልም ማለት ሊሆን ይገባል። መልካም። የአንተ ስም ከዚህ ከግድያ ጋር እና ከሌሎች ጋር ሲነሳ በኢንጂነር ስመኘው ጊዜም ተነስቷል። ፐርሰናል የኢንጂነር ስመኘው ጋር ትተዋወቁ ነበረ? በዚህ ኢንጂነር ህዳሴ ግድብ የዛሬ ስንት ዓመት ነው? ህዳሴ ግድብ ህዳሴ ግድብ አምስት ዓመት ሆና በፊት ስጎበኝ ያው አጥገቢ ሆኖ ገለጻ እየሰጠን ነበር። በዛ አጋጣሚ ተገናኝተን እንትን ነበረ። በኋላ ስልክ ተቀየረ ነበር መሰለኝ፣ ግን ስልኩ አይሰራም። ሶ ያ ይሄ እንግዲህ የዛሬ ስንት ዓመት ነው ፕሮባብሊ የህዳሴ ግድብ አምስተኛ ዓመት ሲከበር ይሁን ነው፣ አራተኛ ዓመት እንደዛ ነገር ማለት፣ ኦልሞስት አምስት ዓመት በፊት ማለት ነው። እና ሶ ብሪፍሊ እዛ ተገናኝ እንትናል፣ ግን ይሄ ነው የሚለው እንትን አይደለም። ቢያንስ ቢያገኝ ቢያገኝም ያስታውሰኝ አይመስለኝም፣ በሌላ መልኩ ካላወቀኝ በቀር። በፌስቡክ ምናምን የነበረን እንትን ዝም ብለው በደቂቃዎች ታስቀምጠው ነው የሰላምታ ያክል ማለት ነው። ከምን ተነስቶ ነው ታዲያ ማለት የእሳቸው ሞት ላይ የአንተ ስም አብሮ የተነሳው ለምንድን ነው ብለት አስባለ ነው? እሱ ማለት እኔ ማለት እሱ ምንም አይገባኝ ነገር አንዱ እሱ ነው። በመሰረቱ ምንድን ነው የሆነው ነገሩ መሰለ እኔ እንደ ነገማታ አሜሪካ ልሄድ ዛሬ መቀለ ነበርኩኝ። ዘ ኔክስት ዴይ ጠዋት አንድ የአዲስ አበባ የሆነ ባለስልጣን ጋር ቀጠሮ ነበረኝ

መኪና መኪና ቀጥታ የእግረኛ መግቢያ ጋር አወረደኝ አልኩት። ወስደው እግረኛ መግቢያ ጋር አወርደኝና ግን እዛ መቆም ስለማይቻል የግድ ሄደ እሱ። ከዛ ሳይ እግረኛ መግቢያውን ዘግተውታል። ስለሁለት ለጋዜጠኛው በመኪና መግቢያ ግባ አለኝ። ያቺን አሁን ስልክ ላይ ያቺን ነው እያወራሁ የነበርኩት። ደውዬ የእግረኛው ዘግተዋል። እኔ ወደ ሰልፈኞች መሄድ ስለማልፈልግ ማለት ሰልፈኞች ዛጋ አስተዋል በዛ ኩ መሄድ ስለማልፈልግ ናና አስከፍተው ይንበራል። ለልጁ ዛጋ አልቆይ ፈልጌ ነው። አይ ፖሊሶቹ እሺ አይሉኝም እና ደግሞ ልክ በሩ ጋር ሴፍ ስለሆነ ዝም ብለህ በዛ እኩል ና አለኝ። ነው ነው ከዛ በኋላ ማታ ዳንኤል አየ ነው ብሎ ፖስት ያደርጉ እንደ ፎቶ ፖስት አረ ጊዜ አመለጠ አሉ አልት ተጋጠመላቸው ነገሩ። አሁን ዳንኤል ዛካባቢ ነበር ፎቶ ፖስት አድርገው በዛው ቢቆም ይችሉ ነበር። ከዛ ፍራንክፈርት ፎቶን ሲባል አሉ ደሞ አንድ ያው ስማቸው መጥቀስ ጥቅም የለው ባል ታዋቂ አክቲቪስቶች ሆነው ግን እንዲያው ዩኒቨርሲቲ መምህራን ምናምን ሆነው ማለት ነው ይሄን እንኳ ማገናዘብ የሚያቅታቸው ደሞ ዝም ብለው ድንገት ተነስተው የሚያብዱ አሉ። ግራ የሚገባ ሁኔታ እና እኔ ግርግያ ስፈጽሜ አምልጬ ፍራንክፈርት ገብቼ ለምን ደግሞ በቦሌ የምትሄደው እንደዚያ ነገር ፈጸመ? በባሌ ነው እንጂ የምትሄደው ማለት። ዝም ብሎ ከሆነ ኤሌመንተሪ ነገር ነው። እና እኔ አክቹዋሊ እንደ ቀልዶ የምቆጥራቸው ኦፍኮርስ፣ በወቅቱ ሳስቦኛል፣ ሴፍቲን እፈራለሁ፣ ግን ያው እንደ ጥሩ ገጠመኝ ነው የምትቆጥረው። ቀደም ሲል አንድ ለሀገሩ የለማች ሰላማዊትና የተሻለ አስተሳሰብና ኑሮ ያለው ህዝብ ወይም ሀገር ነው የምመኘው እንዳልክ፣ ሰው የኢንጂነር ስመኘው በመንግስት ራሱን ማጥፋት የሚለው ሁኔታ እና መገደል አንተ በምን ደረጃ ነው ነገር፣ በብዙ መልኩ አሁን የሕግን ባለሙያ ስለሆንክ ሕግንም ስለምታቅ አሳማኝ መረጃዎችን መሰብሰብ ይቻላል ወይ? በራሱን በማጥፋቱ እና በመገደሉ ማዕከል ብለህ ታስባለህ? ልክ፣ ግን የተሟላ ላይ አሁን አስተያየት ግን ጥቂት ወይም መገደር አልፈለገም ሰንባሪ ተው እንዲለው ፈልጎ ነው። ያ ደግሞ ከሆነ የኩዳፍር አንደኛው ካፍቴሪያ ነው ሄድ ነበረበት ገባል ወይ ራሱ አይነት ስነ ልቦናም ቢኖረው። አዎ አንዳንዴ እኮ የሆነ ነገር ማለት የሳይኮሎጂካ ላይ አጋጥማል የሆነ ነገር ታደርግ ትፈልግና ግን ሰው ተው እንዲልም ትፈልግ ትችላለህ ማለት ነው። እንዴ አወሳስበን ስናስበው ማለት ነው። ያ ከሆነ ከመስቀል አዳባይ መኪና ማቆሚያ ይልቅ ካፍቴሪያ ውስጥ ገብቶ እንደዛ ያደርግ ሰው ተው ሎ ይችላል። እንግዳክቻለ እንጂ ስመኘው ብዙ ዓመት ልምድ ያለው ምናምን ማለት ሳይኮሎጂ ካሪ ማቸሁ የሆነ ሰው ነው። ያ እንደ አንድ ቲኔጀር ነው እየነገርኩህ ያለሁት። ኢቨን አንድ ቲኔጀር እንኳን ቢሆን ነው የምልህ ያለሁት እንጂ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 በዚህ ደረጃ ስሜሆን እንትን ይኖረዋል፣ ግንዛቤ ይኖረዋል። አለዚያ ለምንድን ነው ሰው ሰው አራ ቦታ ነው ራሱ የሚገለው የትም ቦታ? ኢት ዶዝ ሜክ ሴንስ። አንድ ሁለት ስለመኪና ቴክኖሎጂ ያቀረቡት ነገር እኔ በወቅቱ ያ መኪና ሞዴል ያለው ሰው ቀርጾ ማለት ሞተሩ ምንድነው ሳይጠፋ በራይ አይከፈትም ነው ያሉት ነገር እሱ ነገር ዲስፕሩቭ አድርጎ ቪዲዮ ቀርጾ ልኮልኝ ግን ስሙ እንድታይ አልፈለግም። እኔ ፌስቡክ አካውንት ላይ አፕሎድ አድርጌው ነበረ። ይሄ ፖሊስ ስለ መኪና ቴክኖሎጂ ያቀረበው ነገር እንትን አይደለም ትክክል አይደለም። ጓደኛዬ እዛ አሜሪካን ያለው ያም መኪና አይነት አለው አሳይቶኛል። ሁለት መኪና አለ፣ ሁለት ሞዴል የዛው መኪና ሁለት ሞዴል ያለው የዛው ብራንድ እና እዛ አሜሪካ በዛ ነው፣ ላይክ በዚህ ደረጃ ቪዲዮ ይዞ ላይቭ፣ ሞተሩ ሳያጠፋ በሩን ቆልፎ ነው እንደዛ ነገር ነው የተባለው፣ እንደሚቻል። ሁለቴ ነው ቪዲዮ ቀርጾ የላከው። የመጀመሪያው ቪዲዮ ሲልክ ልጆች ጥያቄ ያን አማልቱ እናገርጾ ላከል የሚያምሽበት ምክንያት ደግሞ የሉም ይዙ ስሜ እንዳትጠቅስ ብሎ ነው። እንግዲህ ያደርገው እና እነዚህ እነዚህ እነዚህ ቴክኒካሊ አያሳምኑም። ከዛ ውጪ እንደው እንበል ስመኘው የሰረቀው ገንዘብ ይኖሩ እንበል ከሌላ አገር ሄድም እንደ ለምንድን ነው እራሱ መግደል ድረስ የሚደርሰው? እንደው ኢትዮጵያ ውስጥ ያለ ትልቅ እንትን ገንዘብ ያጠፋ ሰው እሱ ሆኖ ነው ማለት? አሉ እኮ አሁን ስልጣል። አሉ እኮ ስንት ስንት ገንዘብ በኔትወርካቸው ስንት ገንዘብ አሁን እያንቀሳቀሱ ያሉ ማለት ነው። ቢፈልጋል ብዙ ሊጠየቁ የሚችሉ ሰዎች እና ደግሞ የአንድ ቀን ጥፋት አይደለም፣ ግን አጥፍቶ ከነበርካል እንግዲህ አሁን እኔ ኢንጅነር ስመኘውን የማከብረው ኤክስትሪም የሆነ ቨርዥን ነው እየነገርኩህ ያለሁት። እና ከሜቴክ ጋር አብሮ ሆኖ ገንዘብ ሲያጠፋ ቆይቶ ጻጽቶት የአንድ ቀን ጥፋት ብትሆኑ ፀጥቶት በቃ ብሞት ይሻለኛል ሰው አይንዳ ላይ ይባላል። አስር አመት አብሮ ከሜቴክ ጋር እያጠፋ ከነበረ ግን ራሱን ያስገድለ አዳፕት አድርጓል ማለት ነው ለዛ ነገር ስለዚህ እኔ ሌሎች ብዙ ነገሮች መጥቀስ ይቻላል። እኔ አሳማኝ ሆኖ አላገኝ። ሁለተኛ ደግሞ የምርመራው ሪፖርት የቀረበበት መንገድ ራሱ ስቶሪዎቹ ዳግመ የተቀያየሩት አቀራረቡ፣ ኤቭሪቲንግ ከሆነ ቦታ ተስበው ዳለ ነው የምታስበውና እኔ አሳሲኔሽን ነው የማስበው። አሳሲኔሽኑ ምንጭ ቀጥታ የኢትዮጵያ መንግስት ሰዎች ይሁኑ ወይ ደግሞ ሌላ የጎረቤት ሀገር መንግስት ይሁን፣ ነገር ግን ምርመራው በትክክል እንዳይካሄድ ግን ቢያንስ የእኛ መንግስት ነው የተሳተፈ ይመስለኛል። የእኛ መንግስት የአዲስ የአዲስ አበባ መንግስት ማለት ነው። ሁለት መንግስት እንዳለ ነው ምታስበው ወይስ? አክቹዋሊ ኢትዮጵያ እኮ አስር መንግስት ነው ያላት ማለት በትክክል በህገ መንግስቱም ከሄድክ አሁን ከአህዳዊ አስተሳሰብ ስላልወጣን ነው እንጂ የፌዴራል መንግስት ማዕከላዊ መንግስት አለም ደድሮ አንድ የሆነ ተቆርጦ የተሰጠው ስልጣን አለ። ያችን ስራ ነው የሚሰራው። አሁን ጠቅላይ ሚኒስትሩ አብይም ሲናገር እሱንም ያው የሚያበረታቱትና ሀሳቡን የሚያጠናክሩ ሰዎችም ሌሎች ሲናገሩ ስታይ ልክ ኢትዮጵያ አህዳ ሀገር አድርገው አሁን የሚያስቧት የኢትዮጵያ ህገ መንግስት አለ። በዛ ህገ መንግስት ማለት ነው። በዚሁም ቁም ነገሩን ላውራ ብዬ ነው እንጂ አንተ ጠያቂ የጠፋኝ አይደለም። የኢትዮጵያ መንግስት መንግስታዊ ስልጣን በፌዴራልና በክልሎች ተከፋፍሏል። ሶ ፌዴራል መንግስት ሊገባ ፈጽሞ ሊገባ የማይችልበት የክልል ስልጣን አለ፣ ክልልም እንደዛው የማይገባበት የፌዴራል ስልጣን አለ። አሁን ፌዴራል መንግስት ብድግ ብሎ ሲፈልግ የክልል ፕሬዚዳንት ይቀይራል፣ ሌላ ጊዜ ክልል ፖሊስ አስፈታለሁ ይላል፣ ሌላ ጊዜ እስኪ ድንበሮቹን ይከላለሁ ይላል። ማለት በጣም አስቂኝ የሆነ ነገር ነው። እኔ አንዳንዴ ሲቪክስ የተማረ ሰዎችን ሀገር የሚመራት አይመስለኝም። ህገ መንግስቱ በጣም ግልጽ ነው። ወይ ህገ መንግስቱን ማትፈልግና ልታፈርሰው ማትፈልግ ከሆነ አንድ ነገር ነው። እንደዚህ አይነት ምልክቶችንም አይተናል። ነገር ግን በትክክለኛው ባልት በትክክለኛው አሰራር ምን ከተባለ የተለያዩ መንግስታት አሉ፣ የየራሳቸው ስልጣን ያላቸው፣ ሉዓላዊ ስልጣን ያላቸው ከፌዴራል መንግስት እየተቆረሰ የተሰጠ ሳይሆን የራሳቸው ሉዓላዊ ስልጣን ያላቸው ሶ ዞሮ ዞሮ የኢንጂነር ስመኘውን ግድያ የማጣራት አላፊነት ያለው የፌደራል መንግስት ነው። ስለዚህ የእኛ መንግስት ፌደራል መንግስት ማለት ነው ማለት ነው። ብዙ ጊዜ ከአቶ ጌታቸው አስፋም ጋር ስምህ ይነሳል ና ምንድን ነው ያለ ግንኙነት ማለት እንደ አንድ ሰው ግንኙነት ይኖርህ ወንጀል ነው ብዬ አላም ምንም ችግር የለውም። አገርህን የምትወድ ወይም ደግሞ እሱም አገርህን ሁለታችሁ የምትወድ ከሆነ አንድ አይነት ጉዳይ ላይ የምትሳተፉ ችግር የለውም ብዬ አምናለሁ፣ እንደ ጋዜጠኛ ማለት ነው። ግን ለምንድን ነው ከአቶ ጌታቸው አስፋ ጋር ግንኙነት እንዳለ የሚወራው? አቶ ጌታቸው ሰፋ ታጋይ ነው፣ ጀግና ነው፣ ጎበዝ አዋጊ ነው። ከዛ በኋላ ደግሞ ጎበዝ መሪ ነው፣ የትግራይ ህዝብ የሚያከብረው ሰው ነው። በዚህ ማዕቀፍ ውስጥ እኔም ስለ ስለሱ አስተያየቶች ይኖሩኛል። ለምሳሌ ዝም ብሎ ተነስቶ እሱን ትግራይ ህዝብ ለማሳፈር ወይ ደግሞ እንትን ለማሳቀቅ ብሎ እሱን ሊያስር ሊያጠቃ የሚፈልግ ሰው አንቀበለውም። ይሄ የኔ ብቻ ሳይሆን የትግራይ ህዝብ አቋም ነው። ከዚያ ስለ የግኝ ወስከን የለኝም መልካም አላጠፋም ከማይሉት ህዋት አላጠፋም ብለው ከሚከራከሩት ወይም ደግሞ ሙሉ ለሙሉ በጨለፍተኛነት ከሚደግፉት ውስጥ አይደለህም። ግን የህዋትም ሚና በነበረው የሀገሪቱ ችግርም መልካም ነገርም ውስጥ ከፍተኛ ነው ብለው ደግሞ የሚያስቡት ሰዎች አሉ። በተመሳሳይ ደግሞ ኢህአዴግ ሙሉ ችግሩን ለጌታቸው አሰፋ ሰጥቷል። አንደኛ ማዕከላዊነት ስለነበረ ማን ምን ያስብ እንደነበረ አይታወቅም። የተወረከተም ጥፋት የሌሎችም ጥፋት ካለ ለምሳሌ ኢቭን የሚዲያውም ጥፋት ካለ የጌታቸው አሰፋ ጥፋት ነው የማለት ነገር አለ። እንዴት ነው ተያዩ እንግዲህ ምንድነው፣ ህወሓት በኢትዮጵያ መንግስት ላይ ማለት ህወሓት ዶሚኔት የሚያደርገው መንግስት ነበር። ይሄ እንትና አይደለም፣ ግን ዶሚኔት ማድረግ ማለት ግን ወይ ደግሞ ከፍተኛ ድምጽ ነበረው ማለት ግን ሁሉ ነገር ይሰራ ነበር ህወሓት ማለት አይደለም። ማለት ፕራክቲካሊ ኢምፖሲብል የሆነ ነገር ነው። እንደዛ አድርገን እናስቀምጠው። የግድ ህወሓትና ማለት ከጥጥቅ ትግሉም ጀምሮ ማለት ነው ህወሓትና ሌሎች ድርጅቶች እኩል ሚና እኩል ተሳትፎ እኩል አስተዋጽኦ ነበራቸው ብሎ ማሰብ ራስን ማታደል ነው። በትግሉም ህወሓት ነው ከፍተኛ ሚና የነበረው ትግሉን ወደ ውጤት ማብቃቱ ከፍተኛ ሚና ነበረው። ከዛም በኋላ የኢትዮጵያ መንግስታዊ ስርዓት የተዋቀረበትና የሄድበት መንገድ በ በመቀየስ ከፍተኛ ሚና ነበረው። ይህ ምክንያቱም ድርጅታዊ አቅም ስላለው ነው። ብዙ ብዙ ማህበራዊ መሰረቱ ያን ስለሚፈቅድለት ነው። በመሰረቱ በዓለም ላይ ፍጹም እኩሉ ነገር የለም፣ ሊኖርም አይችልም። የተለያየ ሚና ይኖረናል። አሁን ነገር ግን በዛ ሂደት ውስጥ ያለ ሌሎች ተሳትፎ ብቻህን ብዙ ልታደርገው የሚችለው ነገር የለም። ስለዚህ ህዋቱን የሌሎች ተሳትፎ ትፈልጋለች፣ ትፈልጋለች ሳይሆን የሌሎች ተሳትፎ አኮሞዴት ለማድረግ ብዙ ርቀት ሄዳለች በብዙ መልኩ እነሱም ደግሞ እንደዛው በጣም ሰፊ ፓወር ኤክሰርሳይስ አድርገዋል። ሌሎቹ ኢቭን ትግራይን እስከማሰር እስከማጥቃት ድረስ ሄደው ህዋት ምንም እስከማተላቸው ድረስ ነው የነበራቸው ነጻነትና መብት። ስለዚህ እጃችንን ይዛ ህዋት ሁሉ ነገር ትሰራ ነበር ብሎ ማውራትም ራሳቸውን ማዋረድ ነው። እና በጥፋቱም በብዙ ሚና ነበራቸው። አሁን ታይነቱን ላይም የተወሰነ አስተዋጽኦ ነበራቸው ማለት ብዙዎቹ ነገሮች በህዋት ጥረት የተሰሩ ቢሆኑም ማለት ነው። ይህን ካልኩኝ በኋላ ስለዚህ ህወሀት ብቻውን ሀላፊነት ውስጥ ካልቻለች ዜን ወደ ጌታቸው አሰፋ መምጣት ይከብዳል ምክንያቱም በህወሀት ደግሞ ምንድነው ያለው ህወሀት ሊቀመንበር አለው ምክትል ሊቀመንበር አለው የተለያዩ መዋቅሮች አሉ አሁንም እዚህ ጋርም ሁሉም እኩል ፓወር ላይ ኖራቸው ይችላል ነገር ግን ጌታቸው አሰፋ ከሁሉም በላይ ነበር በማሰብ አስማተለለሁ መከላከያ ሚኒስተሩም እኳለ ዛ ጋር አሁን በመንግስት መዋቅር ደግሞ ስትመጣ ጠቅላይ ሚኒስተር አለ ምክትል ጠቅላይ ሚኒስተር አለ በቀጥታ ከጌታቸው በላይ እንግዲህ ማለት ነው። ከዛ ፌዴራል ፖሊስ አለ፣ ተጠሪነቱ ቀጥታ ለጠቅላይ ሚኒስተሩ ነው። ሰው እነዚህ ሁሉ ዩዝለስ ሆነው ላለፈው አስር ዓመት ሲሆን ሆቴቨር አመት ጌታቸው ሰፋ ሁሉ የያዛቸው ነው ብሎ ማሳብ አስቸጋሪ ነው ማለት አያስኬድማ። ማለት ሎጂኩን ነው እያወራሉት። ፕራክቲካሊም እንደዛ አልነበርም። ፕራክቲካሊ ብዙ ነገር ማውራት ይችላል ግን በእንትን ራሱ ስትወስደው ጌታቸው ስፋን ብቻ ማለት ዝም ብሎ እሱ እራሱ አታለሁ ማለት እኔ እነሱ ከሳሾቹ ራሳቸውም ከምር ያምኑበት ነበር ወይ? አይመስለኝም። ተሆና እሱ ግድ የለም ትግራዋይ የደህንነትና የሴኩሪቲ ሰዎች ብቻ ናቸው ወይ ተብሎ እንኳን ጥያቄው ቢመጣ እስቲላ አያስኬድም። የማእከላዊ አዛዥ ማን ነበረ? ል ፖሊስ አዛዥ ማን ነበረ? አሁን የማእከላዊ አዛዥ አንድ ሰው ምችልአንድ ንድ ስማቸው የጣራ ነበር። የማእከላዊ አዛዥ ትግራዋይ ሆኖ አያውቅም። የማእከላዊ ሀላፊም አለ የማእከላዊ እስር ቤት እና ማለት ሆነ አቅም ደግሞ ከሆነም ቆይቷል ማለት ቢያንስ ኢን ዘ ኒር በቅርብ ጊዜ ባለፈው አስር አመት የነበረው አንድ ኦሮሞ አንድ አማራ አንድ ምናምን እንደዚህ ነው። ዘራችን ላይ ደህንነት መስሪያ ቤቱ ራሱ ዴስኮች አሉ። የየክልል ዴስኮች የኦሮሚያ ዴስክ ላይ ኦሮሞ ያለው፣ የአማራ ዴስክ ላይ አማራ ነው ያለው። እንግዲህ ስለዚህ ተውና ጌታቸው ሰፋን ብቻ ልትል ቀርቶ ለአጠቃላይ መንግስታዊ ጥፋትም አይደለም እሱም ቶ በዛው ደህንነት ውስጥ ወይም ሴኩሪቲ መዋቅር ውስጥ

እንዲህ ብለን ወደ ኋላ ደግሞ እንሄድና እንዲህ እንዲህ እያልን ከሄድን ማለት የሚባ እንደዚ አይነት እሱ ብቻውን ነገር አጠፋ ልት ነው የምትችል ፓወር ኤክሰርሳይዝ መለስ ኖሮት አያቅም። መለስ መዋቅሉን ሰብስቦ ለምሳሌ አስቸኳይ ነገር የሚወሰን ሲሆን የአራቱም ፓርቲዎች ሊቀመንበሮችን ጠርቶ ያስወስናቸዋል። ሳያምኑበት በደርባይነት ከወሰነ የራሳቸው ችግር ነው። ግን ቢያጻ ሶስት ነ ሊቀመንበሮች ተስማምተውበታል ተብሎ ነው ያ አስቸኳይ ነገር የሚወርደው። ስለዚህ መለስ እንኳን በጣም ብዙ ፓወር ነበር እንግዲ ያለው ወደ ሀ ዓመት የተካበተ እንትን መዋቅሩ ምኑን በደንብ የሚያውቀው ነው እሱ እንኳን እንደዛ ሆኖ በዛ ደረጃ ነው የሚንቀሳቀስ የነበረው። ስለዚህ ጌታቸው አሰፋ ብቻ ሁሉ ነገር አሽከረክር ነበር ብሎ ማሰብ ሲምፕሊ ስሜት ማይሰጥ ነገር ነው። መልካም። እኔ አንተ ትግራዋይ ነህ እኔ አማራ ነኝ፣ እንዲሁ ምሳሌ ለማንሳት። ዳንኤል አማራ ይጠላል የሚል አሳስብም አለ። እንዴት ነው የምታየው ሪል በማኒፌስቶን በሌሎች ደረጃም ተቀመጡ ተብሎ የሚነሱ በእርግጥ አንድን ትግል ስታደረግ ጠላት ብለህ አሳይ የምታደረገው ይኖራል። ያ እንደ ትርጉሙ እየተወሰደ ሊታይ ይችላል። አማራ ትጠላለህ፣ ኢቨን የአማራ አመራሮች ትጠላለህ። እኔ መጠይቅ ስለምፈልግ በተደጋጋሚ ማለት ነው። ሰው አንድን ሰው በብሔሩ ምክንያት ሊጠላው ይችላል ብለህ ብለ ታስባለህ? የሚጠላ ይኖራል። እኔ ለማንኛውም እንደዛ አልጠላም፣ ምክንያቱም ያናክል ኢዴ ሳለሆንኩኝ ማለት ነው። ወይም ደ ያናክል ልደር ያስ ግን ሊጠላ ይችላል። ምንድን ነው የሚጠላው? ምን ተነገረው የሚለው ላይ ነው። ለምሳሌ ሶማሌዎች ም ኮ ያው ኤሊቱ ከሆኖ የሚሰራዊህን ስራ ኤሊቱ በተለያየ ምክንያት እነዚህ ሁለት ህዝቦች ካላጣላን መንፍለው አላማ ማራመድ እንዳንችልም ብለው ካሰቡ እንደዚ ፕሮፓጋንዳ ህዝብ ውስጥ ያሰራጫሉ። ሶማሌዎች ሶማሌ ስለ ሶማሊያ ማለት ነው ሀበሻ ልጃችን ይበላል ድረስ ሄደው ነው ህዝቡ ላይ ከፍተኛ እንትን እንዲሰርጽ ያደረጉት ማለ ያክል ሞከሩት። አሁን ተሰደው ሲመጡ ነው እነሱ እራሳቸው እስከሚገርማቸው ድረስ ማለት ነው ማለት ያስቀመጡ ሶማሊያ ነው። ከጦርነቱ በኋላ የነዚህ አድባሪ ፖለቲካ ነው። ክርስቲያን እንደዚህ ያደርጋሉ። እንትኳ ራሱ ጀምሮት ነበረማና ከአልሸባብ በፊት የነበረው ኢትዮጵያ ሰራዊት ያስገባችበት ምክንያት ህዝቡ ኢስላም ነው። ኢትዮጵያ ሰራዊት አላስገባችም። የዛሬ ስንት ዓመት ሁስ መፍረጆቹ ማለት ነው ያ ምንድን ነው የነበረው እንት መሪ የሶማሊያ እንግዲህ መሪ ነገር ሆኖ የነበረው ኢስላሚክ ኮርት የእስላሚ ኮርት መሪ አዲስ አበባ ገብቼ ሰግዳለሁ ብሎ ቲቪ ላይ ይናገር ነበር። አዲስ አበባ ላይ ሙስሊም የሌለ ይመስል ማለት ነው። ሰው አሁን እንደዛ ስትል ማለት ነው ኢትዮጵያ ሙስሊም የማይሰግድባት አገር ነች ወይም አዲስ አበባ ሙስሊም የማይሰግድባት አገር ነች የሚል ለህዝቡ ያስተላለፍክ ነው። ሶ ባይተዋር ጠላት አርጎ እንዲያዩት ታረገዋለህ ማለት ነው። ሶ ኤሊቱ ሲፈልግ ለፖለቲካ መጠቀሚያ ንት ወሬ እንዲሰራጭ ያደርጋል። በጣም የተራራቀ ህዝብ ደግሞ ሲሆን ዝም ብሎ ስቴሪዮታይፕ ይኖራል። ትግራይና አማራ ይታወቃል እኮ እዚህ አማራ አለ፣ እዚያ ትግራይ አለ። ማለት ያን ያክል ማህበረ መስተጋብሩ ከፍተኛ ነው። ካማራ ክላ አመራሮች ምትላቸው ግን አሉዳቸው ከዱ፣ ኃላፊነት አይሰማቸውም። ለአማራ ህዝብ ራሱ ጥሩ ሳልሆኑ ነው። አሁን እንዳልኩ ራሳቸውን የበላቸው እሳት የቆሰቆሱት ራሳቸው ናቸው። መቼም እንግዲህ ማንም ሰው ቁጭ ብሎ ሲያስብ ግማሽ ትግራይን ለመውሰድ ብለህ እንዴት ህዝብ ትቀሰቅሳለህ? ከዛ ምን ልታረገው ምን ልትለው ነው? ሶማሌ ሶማሊያ እኮ ዚያድ ባሬ ልክ እዚህ እንትን ሲል ውስጡ ችግር የገጠመው ያኔ እኛ ኢትዮጵያን ነው ወሮ ማለት ነው ግማሽ ኢትዮጵያን አመጣና ጅቡቲን ቀላቅዬ ኬንያን አምጥቼ ባለ አምስት ኮከብ ማለት ታላቋ ሶማሊያ ገነባለሁ አለ። ከዛ እዚህ ኢትዮጵያ ላይ ሲሸነፍና ነገሩ እንትን ሲል ሲከዝም ምንድን ነው ለህዝቡ የሚነገረው? ምን ናራቲቭ ይዞ የመጣ ወደ ጎሳ ክፍል ነው የገባው። ት ከመጀመሪያው የማይሆን የማይሆን ፕሮሚስ ገብተህ በማይሆን አጀንዳ ነው ህዝብ ሞቢላይዝ ያደረገው። የአማራ ክልል መሪዎችም እንደዚህ አይነት ጥፋት ነው ያጠፉት። ግማሽ ትግራይን ቆርሰን፣ ግማሽ ቤንሻንጉልን ቆርሰን፣ ከዛ ከኦሮሚያና ከአፋርም ጨምረን ምናምን የሚል ፕሮፓጋንዳ ውስጥ እጃቸውን ከተቱ። በቀጥታም በተዘዋዋሪም፣ በሚዲያዎቻቸውም ጭምር በእነሱ በሚያሰማራቸው አክቲቪስቶች፣ አፊሊቲድ በሆኑ ፓርቲዎች ከዛ በኋላ እንዴት እንግዲህ ዩልሲ ፊልሙ እንዴት እንደሚያልቅ እናየዋለን ግን